ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የሰሜናውያን ሚዲያ ቤተሰቦች፣ ዛሬ አዲስ አስቸኳይ መረጃዎችን እናደርሳችኋለን። በደቡባዊ ትግራይ በሰልፍ ምክንያት የተዘጋጁ የጥፋት ኃይሎችና ራሱን በራሱን የወልቃይት አስመላሽ ኮሚቴ ብሎ በሚጠራው ቡድን የተፈጸመውን ድርጊት እናሰማችኋለን። አብራችሁን ቆዩ። የዛሬው ለየት የሚያደርገውና የተስፋ ጥቂቶች ምኞት ደግሞ ካለማገናዘብ የሚነሳም የእውር ድንበር ተስፋዎች በመሰነቅ ህወሀትን በአንድ ጀንበር የጠፋች የሚመስላቸው አልተሳኑም። ከዚህ ባሻገር የህወሀት መሰረዝ የወረቀት ብቻም አስመስለው የሚያስቡ የዋዎቹም አልጠፉም። ምክንያቱም ይህንን የሚያስቡት ከጥልቅ ጥላቻም የመነጨ ምኞት በመሆኑ ነው። ህወሓት እንዲህ በቀላሉ ተሰረዘ ተብሎም ፌስታና እልልታ የሚደሰቀው ነገር ለፓርቲውና ለትግራይ ህዝብ ለአፍታም ቢሆን ስጋት ሆኖ አያውቅም። ለመሆንም ቢባል ይህ የቆየና የተለመደም ተግባር ስለሆነ፣ ህወሓት በትግራይ ህዝብ ደምና አጥንት የተገነባ ድርጅት እንጂ በወረቀት ላይ የተጻፈ ቅርስ አይደለም። ይህንን ያላወቁ በርካታ ውሃን አንድ የቀበርናት ሲሉ፣ በሌላ በኩል ደግሞ ሻማ አብርተው የሚጨፍሩም ታይተዋል። የተወሰኑትን ለማየት ያክል በወልቃይት አድረመጽ በአሁኑ ሰዓት የአስመላሽ ኮሚቴ ልጆች ውሃት ተሰርዘዋል ብለው ሻማ በማብራት ይገኛሉ። በእርግጥ ማንም እንዲህ ብሎ ቢመኝ መብቱ ነው፣ አይከለከልም። ተወደደም ተጠላም ህወሀት የሚሰረዘው ሊጠፋ የሚችለውም በትግራይ ህዝብ ብቻና ብቻ ነው። አሁን ህወሀት በአንድ አምባገነን ጠቅላይ ሚኒስትር ትእዛዝ በሚዘውረው የኢትዮጵያ ብሔራዊ ምርጫ ቦርድ ትእዛዝ ተሰረዘ አልተሰረዘ በትግራይ ህዝብና በህወሀት ህልውና ላይ የሚያስከትለው አንዳች ለውጥ የለም። የወልቃይት አስመላሽ ኮሚቴ ስብስብ ህወሀት ተሰረዘ ብሎ ሻማ አበራም አላበራም የሚፈጠር ስጋት የለም። ምክንያቱም ምኞታቸው ነው እየገለጹ ያሉት ነው። ተወደደም ተጠላም ህወሀት የትግራይ ህዝብ ብሔራዊ አንድነት ፖለቲካዊ ጥንካሬ መገለጫም ነውና ህወሀት በኢትዮጵያ ፖለቲካ ታሪክ ውስጥ ዴሞክራሲያዊና ፖለቲካዊ መብቶችን በር የከፈተ ብለውም የሀገሪቱ መጻኢ ተስፋዎችን አማትሮ ያሳየ ድርጅት እንጂ እንዲሁ በቀላሉ በሻማ ማብራት ማጥፋት የሚቻል ድርጅት ግን አይደለም። ህወሓት በትግራይ ፖለቲካም በኢትዮጵያ በምስራቅ አፍሪካ እናም በዓለም ፖለቲካ የተመሰከረለት አንጋፋ ድርጅት እንጂ በአንድ ቀን ግብዓተ መሬቱ የሚፋጠንና ዝም ብሎ በተራ ደብዳቤ የሚሰረዝ ፓርቲ ነው ብሎ ማሰብ ጅልነት ነው ስለዚህ የህወሓት ጠላቶች ሻማም ያብሩም የሬሳ ሳጥን የሚያሰሩ ምኞት ሆኖ ከመቅረት በዘለለም የሚፈጠር ተአምር ግን አይኖርም በሌላ በኩል ይህንን የህወሀት መሰረዝ እድል ተጠቅሞ በትግራይ ውስጥ የነውጥ ሰልፍ ለማድረግ የተዘጋጁ ኃይሎች መኖራቸው ነው። አሁን እየወጡ ባሉ ተጨባጭ መረጃዎች በደቡብ ትግራይ ሰልፍ ተጠርቷል። በዚህም ሰልፍ ላይ የህወሀት ደጋፊዎችና የህወሀት አመራሮችን ስም ለማጥፋት በተለይም ህወሀትን ለማስወንጀል በብልጽግና መንግስትና በደቡብ ትግራይ ጽንፈኛ አመራሮች እኩይ ተግባር በሰለጠኑ አጥፊዎች ብጥብጥ እንዲነሳ እየተሰራ መሆኑን የደረሱን መረጃዎች አመላክቷል። ከስናይፐር ጀምሮ በተለያዩ መሳሪያዎች የያዙ ሽብር ፈጣሪዎች ወይም በስውር የታጠቁም በራያ ደጋማው አካባቢ መሽገው ተዘጋጅተዋል። በሰልፉ ላይ ግጭት ቀስቃሽ ኃይሎች በሁለት ቡድን ተከፍለው መዘጋጀታቸውን ምንጮቻችን አረጋግጧል። ይህ ሁሉ የጥፋት አጀንዳ እየተሰራ ያለው ህወሀት ለምን ተሰረዝኩ ብሎ የፈጠረው የሽብር ተግባር ነው ተብሎ እንዲወነጀል የታሰበ መሆኑም ታውቋል። በመሆኑም አስተዋዩ የደቡባዊ ዞን ህዝብም ይህንን በአንክሮ ተመልክቶ ከአጥፊዎች እንዲጠበቅና የተግባሩ ባለቤቶች ሊቃወማቸው ይገባል። ክቡራትና ክቡራን፣ ለዛሬም የያዝነው መረጃ በዚህ አጠናቀቅን። ሰናይ ቀን ይሆንላችሁ።